ሀይ ስኩል እያለሁ የሆነ ልጅ እንደሚያፈቅረኝ ነገረኝ። ነገር ግን በወቅቱ ብዙ ወንዶች የፍቅር ጥያቄ ያቀርቡልኝ ስለነበረ ብዙም ትኩረት አልሰጠሁትም ነበር። ፍቅሩን የሚገልጽበት መንገድ ከሌሎች ወንዶች ለየት ያለ እንደነበር ቢሰማኝ፣ ከፊታችን የማትሪክ ፈተና ስለነበረ ሙሉ ትኩረቴን ፈተና ላይ ብቻ ነበር ያደረጉት። የፈተናውም ቀን ደርሶ በሰላም ተፈትነን አለፍን። ከወራት በኋላ ወደ ዩኒቨርሲቲ የሚያስገባኝን ጥሩ ውጤት አስመዘገብኩኝ። የእሱን ማለፍ ያወቅኩት የማትሪክ ውጤታችን ልንቀበል ትምህርት ቤት በሄድኩበት አጋጣሚ ነበረ እሱ ግን የራሱን ማለፍ እንኳ ሳያረጋግጥ የኔ ማለፍ አጥብቆ ሲጠይቅ እንደነበረ ጓደኞች ነገር በነገሩ ውስጥ ደነቅም። በድጋሚ ብዙም ግብረ መልስ ሳልሰጠው ከሳምንታት በኋላ የዩኒቨርሲቲ ምደባችን ለማየት ወደ ትምህርት ቤት ተጠርናል። ትምህርት ቤት እንደደረስኩኝ የማስታወቂያ ሰሌድ አገሪጂ የት ዩኒቨርሲቲ እንደደረሰኝ ስሜን በመፈለግ ማየት ጀመርኩ። አዲስ አበባ ዩኒቨርሲቲ ላይ በጣም ደስ አለኝ። ከዛም ይህን ደስታዬን ለመናገር እየተዘዘርኩ ጓደኞች የመፈለግ ጀመርኩ ትንሽ ግቢዎች ከተዘዋወርኩ በኋላ ጓደኞቼ ከሩቅ እየተሳሳቁ ወደ እሚስመጡ ተመለከትኳቸው። ልክ እኔ ጋር ሲደርሱ እጅን ግራና ቀይ ዘግቼ አያችሁልኝ አይደል ብዬ ፈገግ አልኩኝ። አዋ አየንልሽ፣ ከአፍቃሪሽ ጋር አንድ ግቢ የዛውም አንድ ዲፓርትመንት ደረሳችሁ አይደል ብለው ቀለዱ። በወሬያቸው ተበሳጭቼ እንደ ድንገት ስዘው እሱም እንደኔ ጓደኞች ከበው እያወሩት ነበር፣ ደስታውን እየተካፈሉት ይሄ ወይ ደግሞ እያበሸቁት ሻቲን አንቴቱን ዶክተር ፈየት ነበር። ድንገት ቀና ሲል ተያዩ። ዝም ብሎ ሲያይን ቆይቶ እያየሁት ሲገባ ድንግጦ ፊቱን አዞረ። ይህ ሁሉ ሲፈጠር ሁሉም በራሳቸው ጨዋታ ተጠምደው ስለነበር ማንም ያስተዋለኝ ሰው አልነበረም። ያየኝ ስለሌለ እየተደሰትኩ ከጓደኞቼ ጋር ወደ ቤት ተመለስኩ። ጓደኞችን ቻው ብዬ ወደ ቤት ከገባው በኋላ ስለ ልጅ ወስታየት እያሰብኩ ከሀሳብ ሳምንቱን በሙሉ ስለሱ እያሰብን ቆይቼ ትምህርት የምንጀምርበት ቀን ደርሶ ወደ ግቢ ተጠረ። የመጀመሪያ ቀን እሱን ለማየት መሄድም አልመጣም ነበር። ባለመምጣቱ ድብር ብሎኝ ወደ ዶርም ተመለሱ። በነጋታ ይመጣል ብዬ ሳስብ ሳይመጣ ቀረ። ሶስተኛም አራተኛም አምስተኛም ቀን በተመሳሳይ ሳይመጣ የረፍት ቀናት መጡ። ሳላስበ በጣም ያናፍቀኝ ጀመር። በጣም ሲደብረኝ እረጋጋ ብዬ ቅዳሜና ከግቢ ውጭ ለማሳለፍ ወደ ቤት የተመለሱ። ዳሜና ሆድ ቤት አሳልፌ ወደ ግቢ ስመለስ ፈሩቅ ጥቁር ልብስ ለብሶ ጓደኞቹ ከቦ ሲያጽናኑ ተመለከተ። ሳምንቱን በሙሉ ሲቀር የሆነ ነገር እንዳጋጠመው ጠርጥሬ ነበር። ሁሉም ግን ምን እንዳጋጠመው ማንም ሳይጠይቀው አለፈ። ቆይቼ ሳጣራ እናቱ እንዳረፉ ሰማ። ቀርቤ ላጽናና ብፈልግ ብዙም ስለማንነጋገር ፈርቼ ተው። በዚህ ሁኔታ ለአንድ ወር ቆየን። እሱም እንዳቀረቀረ እና ስም እንዳለነበር ክላሱን ጨርሶ የሚያውቀው እኔም ወሩ ሙሉ የተከዘ ፊቱን ማየት ስሶ ነበር። ከቆይታ በኋላ ላናገረው አላሰብኩም። እናም አንድ ቀን በጠዋት ተነስቼ ወደ ክላስ ሲሄድ ግቢው ጭር ብሎ ነበር። እኔም የክላስ ሰዓት እስከሚደርስ ሁሌ የምንቀመጥበት ቦታ መራሁ። ልክ ስደርስ ከሩቅ ልጅ ቦታችን ላይ ተቀምጠው ሄጄ ላወራው ፈለግኩኝ። ግን ግቢ ውስጥ ማንም ስለሌለ በቆንኩበት ሳይዝ ወደ ክላስ ተመለስኩ። በሳምንቱ መምህራችን አንድ ትልቅ አሳይመንት ሰጠ። እናም እኔ እና ልጁ ከሌሎች ተማሪዎች ጋር አንድ ላይ ተመደብን። ክላስ እንዳለቀ ስለ አሳይመንቱ ለመነጋገር አንድ ላይ የተመደብነው ተማሪዎች ተሰብስበን አሳይመንቱን እንዴት መስራት እንዳለብን እያወራን እያለ ልጁ ሰርቆ ሲያይኝ አይን ላይን ተገጣጠመ። ደንግጦ አንገቱን አቀረቀረ። ነገሩን ፈገግ ብዬ አለፍኩት። አውርተን ከጨረስን በኋላ ተበታተን። እኔም ደብተሬ ቦርሳ ውስጥ እየከተትኩ እያለ ዘወር ስል ልጁ ደብተር ረስቶት ሄዷል። አንስቼ ስገልጠው የመጀመሪያው ገጽ ላይ የስሜ መጀመሪያ ፊደል በልዩ ዲዛይን በየቦታው ተጽፏል። ድንገት ቀና ስል ልጁ ወደኔ ሲመጣ የውት ደንገት ብዬ ቆምኩና ደብተርህን ረሳ ብዬ መንተባተብ ጀመርኩ። እሱ ፈገግ ብሎ አመሰግናለሁ ብሎ ደብተሩን ተቀብሎ ሊሄድ ሲል አራት ልክ ዞር ብሎ አቤት ሲለኝ እጄን እያፋጠጥኩ ስለ እናትህ ሰምቼ በጣም አዝኛለሁ፣ ፈጣሪ ያጽናህ፣ በርታ በል አልኩት። እሱ ምንም ሳይለኝ አንገቱን ደፍቶ ባለሁበት ነው የሄደ። አስቆሜ ላወራው ፈልጌ ነበር፣ ነገር ግን የክላስ ሰዓት ደርሶ ስለነበር ዝም ብዬ ወደ ክላስ ገብ ይህ ሁሉ ሲፈጠር የክላስ ተማሪዎችና ጓደኞች ጓደኞቼ ከሩቅ እያዩን ነበር። እናም ሲያገኙ አንቺ፣ በቃ ወደርሹ ማለት ነው ጠባ ረግሽ እያሉ ይቀልዱብ ጀመር። በወራቸው በጣም ተበሳጨሁ። ስሙን እንኳ በአግባቡ የማላቀው ልጅ ምን ብዬ ነው የምወደው? አሁን ለሱ ለራሱ ይውደደኝ አይውደደኝ አላውቅ ብዬ ጮክባቸው፣ ድንግጥ ዝም አሉ። ነገሩ ክላስ ተለቀና ሲወራ ቆይቶ ተረሳ። አንድ ቀን ከጓደኞች ጋር ግቢ ውስጥ ቁጭ ብለን እያወራን እያለ ድንገት ልጁ በአጠገባችን ሊያልፍ ሲል ጓደኞች ከተቀመጡበት ተነሱና መንገዱን ዘግተው አንቺ ግን ምን ማድረግሽ ነው? እንዴት እንደዚህ ታደርጊያለሽ? እያለ ይጮህብ ጀመር። በነገራቸው ግራ ገብቶኝ ዝም ብዬ እነሱን ማየት ጀመርኩ። ይህ ሁሉ ሲፈጠር ጓደኞቼ ልጁ ላይ መንገድ ዘግተውበት ማለፍ ስላልቻለ ቆሞ እየሰማኝ ነበር። ከዛ ምን እንደተፈጠረ ጠየቃቸው። ይቺ ነች አሳይመንት እንደተሰጠን እያወቀች ያበደርናት ብር ስንጠይቃት የለኝም ትለናለች አሉት። እሱም ይሄ ከሆነ ያጣላችሁ ችግር የለውም እኔ እሰጣችኋለሁ ብሎ ከኪሱ ብር አውጥቶ ሰጥቷቸው ባለንበት ጥሎን ሄደ። እኔ ምን እያደረጉ እንዳለ ግራ ስለገባኝ ምን እያደረጋችሁ ነው ብዬ ጠየቅኳቸው። የኔ ቆንጆ ግራ ገባልሽ አይደል? ለአንቺ ያለውን ስሜት ለማወቅ ፈልገን እኮ ነው ይህ ሁሉ ነገር የፈጠረው። አሁን እሱ እንደሚወድሽ ያረጋግጥሻል። አንቺ እሱ እንዳስበሽ ብዬ አሁን ላይ ማሰብ የምፈልገው ስለ ትምህርቴ ብቻ ነው፣ ብዙ ህልሞች አሉ እና በዚህ ሰዓት ስለ ፍቅር ማሰብ ከዓለም ወደ ኋላ እንደሚያስቀረኝ ነገር እንደሆነ እነሱም ተገረሙ። ልክ እንደሆና እና ሀሳቤን እንደሚደግፉ ብዙ የሰጣቸውን ብር አንቺ ከሳምንት በኋላ ከጓደኛዬ ጋር ወደ ክላስ እየሄድ ልጁ ከኋላ ጠራኝ። አንዴ መሬቱን አንዴ እኔን እያየ ሀሱ እኔ አንቺ ለረዥም ጊዜ ነው የማውቅሽ፣ ከዛን ጊዜ አንስቶ ልቤ ለአንቺ እንጂ ለሌላ ሴት ቦታ ኑሮት አያውቅም። አሁን ላይ አንቺ ምን እንደሚሰማሽ አላውቅም፣ ነገር ግን እንድታውቂ ልኝ የሚፈልገው ነገር ሁሌም እንደምወድሽው አለኝ። እናም ስለሱ ምን እንደማሰብ ጠየቀኝ። በዚህን ጊዜ እኔ ለጓደኞቼ የነገርኳቸውን ነገር ደገምኩለት። ሳወራ እየጮኩኝ ስለነበር እዛ አካባቢ የነበረ ግቢ ተማሪዎች ትኩረታቸው እኛ ላይ ነበረ። እሱም አንገቱን ደፍቶ ሲሰማኝ ቆይቶ እኔ ከዓላማዎች ላሰናክል አልፈልግም፣ ይህንንቺ ማፍቀር ለህል ምሽን ጥፋት የሚሆንብሽ ከሆነ ካሁን በኋላ ወደ ሕይወት አልመጣም ብሎ ዞር ብሎ ጥሎልል ሲል ጠራሁትና ድሩን ከቦርሳ ያወጥቼ ከዚህ በኋላ ለእኔ ምንም አይነት መስዋዕትነት አያስፈልግም ብዬ ድሩን መለስኩለት። እሱን ምንም ሳይል ተቀብሎ ሄደ። ዙሪ ጓደኛ ስመለከተ ትክክል እንዳደረግኩኝ በእጇ ምልክት አሳየች። ይህ ሁሉ ነገር ከተፈጠረ በኋላ ምንም ነገር ሳናወራ ሴሚስተር ፈተና ደረሰ። እየቆየ ሲሄድ ያደረግኩት ነገር ትክክል እንዳልሆነ ይሰማኝ ጀመር። የብሬክ ሳምንታት ሳይደርሱ በፊት ላዋራው ወሰንኩ። አንድ ቀን ውጤት ለማየት ከዶርም ወደ ክላስ እየሄድ ብያለ ልጅ ወደ እኔ እየመጣ ተመለከትኩት። እኔም ይህን አጋጣሚ መጠቀም አለብኝ ብዬ ወደ ልጁ ተራመድኩ። አጠገቡ ስደርስ ከኪሱ ወረቀት አወጣና፣ ቶሎ ብዬ ባለፈው በማየው መንገድ ስላልናገርኩ በጣም ይቅርታ፣ ተረጋግቼ ላልናገር ይገባ ነበር አልኩ። እሱም ፈገግ ብሎ ችግር የለውም ማስዋሌ። እኔም ከኪሱ ያወጣው ወረቀት እየተመለከትኩ ምን እንደሆነ ስጠይቀው አሁን እርቅ ስላወረድን ያስፈልግም አለኝና፣ ወደ ኪሱ ከተቱ በኋላ ክሊራንስ ለማጻፍ ወደ ሬጅስትራል ብሎ እየሄደ እንደሆነ ነግሮ በቆምኩበት ላይ ሄደ። ከሰዓት በኋላ መናፈሻ ውስጥ ቁጭ ብዬ እያለ ከሩቅ ከግቢ ሲወጣ ተመለከትኩት። እኔም ጠርቼ ካስቆንኩት በኋላ የቅድሞ ወረቀት ግን ብትሰጠኝ ደስ ይለኛል አልኩት። እሱም ፈገግ ብሎ አውጥቶ ሰጠኝ። ቤት ገብቼ እስከማነበው በጣም ጨነቀኝ። ቤት እንደገባው ቶሎ ወደ ክፍሌ ገብቼ ማንበብ ጀመርኩ። ትንሽ እንዳነበብኩ ደንግጬ ከተቀመጥኩበት ብድግ አልኩ። በጣም ከመደንገጤ ተነሳ እጅ ሲንቀጠቀጥ ይሰማኝ ነበር። ደብዳቤው እንዲህ ነው። አሱ ከሁሉም ነገር በላይ ልነግርሽ የሚፈልገው ነገር በጣም እንደምወድሽና በልቤ ላይ ትልቅ ቦታ እንዳለሽ ነው። እናም ለዘላለም የልቤ ዙፋን ላይ ነክሰሽ ትኖሪያለሽ። ከዚህ በፊት ሳላስበው አስከፍቼሽ ከሆነ በጣም ይቅርታ። ሕልምሽ ላይ እንቅፋት ሆኖ መገኘት ለእኔ ምን ያህል ከባድ እንደሆነ ልትረችኝ። ካወራን ቀን ጀምሮ እንዳኮርፍሽ ይህ ብሬክ ደረሰ። እናም ለዛ ነው ይህን ደብዳቤ ይጻፍኩልሽ። ምን መሰለሽ ሱ ከእናቴ ሞት በኋላ በልብ ህመሙ በጣም እየከፋብኝ መጥቷል። እና በዚህ ሁኔታ የትምህርት የመቀጠል ስለማይችል ቤተሰቦቹ የሁለተኛ ሴሚስተር ዊዝድሮ እንድሞላ እና የሕክምና ክትትል እንዲደረግ ስለወሰኑ በዚህ ሁኔታ ልሰናበት ስላልፈለግኩ ይህን ደብዳቤ ጻፍኩልሽ። ሕክምናዬን በሰላም ጨርሺ ወደ ትምህርት ቤት እንደምመለስ እና እንደምንገናኝ ተስፋ አደርጋለሁ። ሁሌም በጸሎትሽ ይሸሰሉኝ። በድጋሜ ስላስከፋዎች በጣም ይቅርታ። ደህናሁ ይሆን ሳላስበው ባይ፣ ደብዳቤው ላይ ጠባኝ። ሁኔታውን እያስብኩ ማልቀስ ጀመርኩ። ገና ሳይሄድ ይናፍቀኝ ጀመር። ያለበትን ነገር ሳልረዳ በስነ ስርዓት ሳላወራው እንደቀረው ሳስብ በራሴ በጣም ተበሳጨሁ። የብሬክ ሳምንት አልቆ ሁለተኛ ሴሚስተር የምንጀምርበት ቀን ደረሰ። ክላሱን ያለሱ እያስብ ድብርት ይወራ ጀመር። ክላስ እንደተጀመረ አንድ አዲስ ልጅ ወደ ክላሳችን መጣና እኔ አጠገብ ተቀመጠ። ሰላም፣ ካሱ እባላለሁ ብሎ እጁን ለጓደኝነት ይዘረጋ። እኔም እጄን አጣምሬ ሀሴት አልኩት! እሱም ቅር እያለው ስለተዋወቅን ደስ ብሎኛል አለ። ቀን ወደ ቀን እኔና ካሱ እየተግባባን መጣን። ካሱ ነገሮችን ቀለል አድርጎ የሚመለከት ፈታ ያለ የናዝሬት ልጅ ነው። ሲበዛ ጨዋታ ይወዳል። ባየው ነገር ሁሉ እየቀለደ ያስቀኝ። ሲደብረኝ ማየት እንደማይወድ ሁሉ ይነግረኛል። በጊዜ ሂደትም ጥሩ ጓደኛዎች ሆኑ። እንዲህ እያለ ዓመቱ ሊጠናቀቅ ትንሽ ጊዜ ቀረው። የክፍላችን ተማሪዎች ዓመቱ ሊያልቅ ስለሆነ የመለያየት ፕሮግራም ለማዘጋጀት መወያየት ጀመሩ። ጓደኞችም እየመጡ ስለ ፕሮግራሙ ምን ያህል ደስ ሊል እንደሚችል እየነገሩ ፕሮግራሙ ላይ እንድመጣ ቢያስጨንቁኝ ብዙ ፍላጎት ስላልነበረ ይሻላል እላቸው ነበር። ከሳምንታት በኋላ ከከተማ ወጣ ወደ አንድ አንድ መናፈሻ ሊሄዱ እንደወሰኑ ጓደኞች የደውለው ነበሩ እኔም ካሱ ይሄድ እንደሆነ ስጠይቀው ፈተና እንዳለቀው ወደ ናዝሬት እንደሚመለስ እና እንደማይሄድ ነገረኝ። እኔም ላለመሄድ ወሰንኩ። ነገር ግን ጓደኞቼ በየቀኑ እንድሄድ ስለሚጨቀጭቁኝ አባቴን ለፕሮግራም ብዬ ጠየቅኩት። እሱም ከከተማ ውጭ እንደሆነ ሲያውቅ ከለከለኝ። እኔም ለመሄድ ብዙም ፍላጎት ስላልነበረ ውሳኔውን አክብሬ ላለመሄድ ወሰንኩ። የፈተና ቀን እየቀረበ ሲመጣ ለማጥናት እንዲመቸው ወደ ቤት መጣሁ። ጓደኞቼ በየቀኑ እየደወሉ ስለ ፕሮግራሙ ይነግሩኛል። እኔ እዚህም ብዬ እሰማችሁ አለሁ። እናም አንድ ቀን ክፍሌ ቁጭ ብዬ እያጠናሁ እያለ ስልኬ ጠራ። ጓደኞቼ ነበሩ። ሰላም ከተባባለም በኋላ አንቺ ማዕድን እኮ ለፕሮግራሙ ሊመጣ ነው አሉ። ማን ነው ማዕድን ደግሞ ስላችሁ ቆጣ ብለው አንቺ ደግሞ እሺ አፍቃሪሽ እንዴ ስንልሽ ነው አይደለም የሚገባሽ አሉ። ከተቀመጥኩበት ብድግ ብዬ የምራችሁ ነው አልኳቸው። አረ ቀስ፣ በቃ የሱ ስም ሲነሳ እንደዚህ የሚያደርግሽ አይደል ብለው ተሳሳቁብኝ። አረ እስኪ መሳቃችሁን ትታችሁ እውነቱን ንገሩኝ አልኳቸው። እነሱ ሊመጣ እንደሆነ እና የኔን ፕሮግራም ወጪ እንደከፈለልኝ እና ከቀረው በጣም እንደሚደብረው ነግረው ስልኩን ዘጉት። እኔ ምንም ቢፈጠር ፕሮግራሙ ላለመቅረት ወሰንኩ። ገና ቀኑ ሳይደርስ አድርጌ ስለሚሄደው ልብስ መጨነቅ ጀመርኩ። እሱን እያሰብኩ አንድ አሳብ መጣኝ። ለምን ስጦታ አልሰጠውም? ግን ምን እንደምሰጠው ግራ ገባኝ። ጓደኞቼ እንደው ልጠይቃቸው ጠይቃቸው አሰብኩኝ እና ሙድ እንደሚይዙብኝ ትዝ ሲለኝ መልሼ ተውኩት። እናም በራሴ እሱ ይወደዋል ብዬ ያሰብኩትን ስጦታ ገዛሁለት። የፕሮግራሙን ቀን ደርሶ ወደ ቦታው ለመሄድ እየተዘጋጀው እያለ ጓደኞቼ ደውለው ለመሄድ ተሰብስበው እኔን ብቻ እየጠበቁ እንደሆነ ነገሩ። እኔም እየተቻኮልኩኝ ወደ ቦታው ስደርስ ማዕድን እንከሩ እየሮጥኩኝ እጅ አቀፍኩት። ድንገት ሳቅፎ ቢደነግጠው እሱም አቅፎ ሰላም ሆነ። ከዛም ሌሎቹ ሰላም ብያቸው ወደ መናፈሻ ቦታ መሄድ ጀመረ። እዛ ከደረስን በኋላ ካምፕ የምናደርግበት ቦታ ጋር ለመቀመጥ አንድ በጣም የሚያስፈራ ድልድይ መሻገር ግድ ነበረ። ሁሉም ተራ በተራ ሲሻገሩ እኔ ፈርቼ ወደኋላ ኋላ ቀረሁ። ከዛም ማዕድን ተመልሶ መጥቶ አይዞሽን አለሁ እጅ ስጪ ብሎ እጄን ይዞ መሻገር ጀመርን። ልክ ድልድዩ መሀል ላይ ስደርስ ወደ ታች ስመለከት በጣም አዙሪ በጣም ስለፈራሁኝ እጁን ጥብቅ አድርጌ እንዳያስኩት፣ ድልድዩ መሐል ላይ ስታክ አድርገን ቆየ። እሱም ደጋግሞ አብሮኝ እንዳለን እንዳስብና እና እንዳልፈራ ደጋግሞ እየነገረኝ እጄን ይዞ አሻገረ። ከዛም ሁላችን ተሰብስበን አሪፍ ጊዜ ካሳለፍን በኋላ ሁሉም በየራሱ መዝናናት ሲጀምር እኔና ማዕድን ለብቻችን ተቀምጠ መውራት ጀመረ። ብዙ ካወራን በኋላ ለእኔ አንድ ዘፈን እንዳዘጋጀልኝ ነገረኝ። እኔም ለሱ ስጦታ ይዤለት እንደመጣሁ ነግሬው መጀመሪያ ግን ግዘፍን ልጠየኩ፣ ከዛ መስፈን ጀመረ። አይ ደነግጥ፣ ልቤ ለሌላ ልቡን አይሰጥም ከቶ አይ ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ከቶ ከቶ። ድምፁ እንደዚህ እንደሚያምር አላውቅም ነበር። አይን አይኑን እያየ በሙዚቃው ተመሰጨ እየሰማው እያለ ድንገት ትንፋሹን መቆራረጥ ጀመረ። እኔም ምነው አመመህ እንዴ እያልኩ ብጠይቀውም መልስ ሳይሰጠ የተዝለፍልፎች ላይ ወደቀ። በጣም ደነገጥኩኝ። ደጋግሜ ብጠራውም ሊሰማኝ አልቻለም። እሱን እንዳቀፍኩ እየጮህኩ ጓደኞቼን መጣራት ጀመርኩ። ጮሆቴን ሰምተው ደንግጠው ሲመጡ ሙዕድንን አቅፌ እያለቀስኩ አገኙ። እነሱም አፋፍሰው ይዞን በመጣው መኪና ወደ ሆስፒታል ይዘውት ሄዱ። የቀረነው ተማሪዎች እንደተደናገጥን ወደየቤታችን ተበታተን እኔም ቤት ገብቼ ስለተፈጠረው ነገር እያስብ ማልቀስ ጀመርኩ። እንዴት እንደሆነ ለማወቅ በተደጋጋሚ ጓደኛው ስልክ ቢደውልኝ አይነሳም ነበር። መጥፎ ነገር እንዳይፈጠር ፈጣሪን እየለመንኩ እዛው አልጋዬ ላይ በተቀመጥኩበት እንቅልፍ ይዞ ሄደ። በነጋታው እንደነቃሁ ስልኬን አንስቼ ጓደኛው ጋር ደወልኩ። ስልኩ እንደተነሳ ቶሎ ብዬ የማዕድን ሁኔታ ጠየቅኩት። እሱም አሁን ደህና እንደሆነ ነገረኝ። እሱም ሳማትን ምሽቀለላ አለኝ። ነገር ግን የተሻለ ሕክምናው ወደ ውጭ እንደሚሄድ እና ሕክምናውን ሲጨርስ ቤተሰቦቹ ትምህርቱን እዛው እንዲቀጥል እንደወሰኑ ነግሮ ስልኩ ተዘጋ። በጣም ከፋኝ። በደንብ ሳላውቀው ልለየኝ እንደሆነ ሳስብ እና ድልድዩ መሀል ላይ የተፈጠረችውን ደስ የምትል አጋጣሚ ትዝ ስትለኝ አለቀስኩ። ናፍቆቱ ገና ከምኑ ጀመረኝ። ከዛም አልጋዬ ላይ ቁጭ ብዬ ማሰብ ጀመርኩኝ። ማን ያውቃል? ህይወት እስካለን ድረስ ብዙ ነገሮች ይፈጠራሉ። እኔ እነሱን ድጋሚ የምትገናኘን ቀን ትመጣ ይሆናል። ብቻ ዋናውና ትልቁ ነገር እሱ ህክምና በተሳካ ሁኔታ አልፎ ወደ ጤናው እንዲመለስ መጸለይና ለሰው ልጅ ትልቁ ነገር ተስፋው ነውና ተስፋው ማድረግ ነው። ሌላው ነገር የጊዜ ጉዳይ ነው። ሁሉንም ጊዜ ያሳየናል።